የጆየጆሮ ታቦሩ ተበጠሰ ስሜ የሆነ ነገር ልነግርሽ ነበረ በቃ በውስጥ መስመር እነግርሻለሁ ወይኔ ስሙን እረስቼ እኮ ነው። እዚህ ዱባይ ይሄ በየዓመቱ የሚከፈተው ግሎባል ግሎባል ማለት ነው፣ ግሎባል ተከፍተዋል። ትወጃለሽ ትወጃለሽ፣ ምን ንገሪኝ፣ ወሬ ወሬ፣ ትወጃ ነበር ብዬ እኔ ላንቺ ብዬ ግሎባል አው ተከፍቷል። እንትን በይ አሁን መከፈቱ ስለሆነ በሽ ነው ያለ። ገባሽ አይደለ? ስሙ መጥቀስ አልፈልግም።

ምሳ ልሰራ ነው። የጃ ጊፍት ልስጥሽ ቢ ትሽ አላለችም። ግፍት ይፍጥሽ ስላለችን፣ ይሄው ነገር ምን የሚመስለው ይቅርብኝ። ቪዲዮውን ስሚ እሺ፣ ልስማሽ። ምንድነው አንዱ ሰውዬ ላይክ አድርግ። ልስማሽ። ግፍት ይፍጥሽ። ወይኔ፣ ቤት ሁሉ በጉንፋን ተበክሏል። ለአንተ ነው እኮ፣ ወንድሜን አገኘሁት። ወንድሜ ደስ ይላል። እንኳን ደስ አለሽ፣ እንኳን ደስ አለሽ። ታዲያ እንዴት ነበረ! እ አ ምራታችን ምራታችን ነበረች እንዴ ምራተሽ ልበልሽ እንጂ ምራተሽ ነበረች። እንትን ለማለት ነው የሆነ እንዲቆርጥላት ነው የጠፋው እሱ። በጣም ናፍቆኝ ነበር። ቤተሰቤት ለማሽቃበጥ ማብሎሽ አንደኛ ነሽ ለማሽቃበጥ በጣም ናፍቆኝ ነበር የለሁበት ማታንቀቅኝ ደህና ነው። ሰላም አልሽልኝ። ሲመጣ ሰላም በይልኝ። እሺ፣ ነገ ከመጣ ዛሬ ከመጣ፣ ዛሬ ለምንድን ነው የጠፋው? ለምን ጠፋሁ አለ አጠይቂው ነበር እንደ ራሳ መጣት ብላ አለለሻ አልልሻለሁ መሆኒ መሆንሽንም እነግረዋለሁ። ታይ ታይ ታይ ታይ በዚህ ልክ እንኳን እህትሽን አታዋርጂኝ። እና ታዲያ እየላከችኝ ነው የሚልሽ ረቢ ኧረ ብዙ ነገር ነው የነገረኝ ማርያም ማርያምን ያ ሶኬት ባሪ ቤትሽን አላምናችሁም እኮ። እ የምሬሽ ነው። እየቀለሽ ነው። እነተ ስም የተጠራቀመ እኮ ነው። ምን ዘረገፈልሽ? በአናት ሆኖ ዘረገፈል። ምን ዘረገፈልሽ? ስሚ ይቅር፣ አትጻፊ። የምር ከላይ ብልውጣ እና ደውዪልኝ የሚመችሽ ከሆነ ላይ አደርጉ ፕሌይስ። በእግሬ ነው የቆምኩት። በእግሬ ነው የቆምኩት። እሱ አናት ላይ ያደገው በእግሬ ነው ነው። ላይፍ ይከፍሉበታል እንደ እነዚህ ሰዎች። እናንተ ላይክ ትከፍላላችሁ እንዴ? ላይክ ብታደርጉ ወይኔ የእኔ እንዣ ወሬ በጣም ነው። ይሄና ፍቀሽ እሺ፣ በቃ ሆዴን አታስቆርጪኝ ወይ እዚህ ብጻፊልኝ። እኔ እኮ እንዳታይ ብዬ እኮ ነው። ምናልባት አይታወቅም፣ አይታወቅም። ላይክ አድርጉ። ስሜ አይታወቅም ኮ ከላይ ሆነ

እሺ በቃ በውስጥ በውስጥ ነገሪኝ። የምር ልውጣና ደውዪልኝ፣ የሚመችሽ ከሆነ እኮ ይመችሻል፣ ደውዪልኝ። አሁን ምግብ እየሰራሁ ነው። ያው አሁን ጋውስ ተነስተስ ጨራክ ወይ እንደው ምን ተፈሳ ይሆን ምን ተፈሳ ይሆን። ሀበሻው እንደት ነህ? መንጉቱ ናችሁ። እኔ በቪዲዮ ካልገባሁም ሰው አይመጣም ላይ ብላኝ። እኔ በቪዲዮ ለመግባት ግዴታ ክላሴ መሆን አለብኝ። ከባሽ እንዴ አበሻው ደህና ነህ? ቻው፣ የዣ እንዴ ምን ነው ጉድ ነውጂ? ቆይነት የምር ነትጂ? ይደር ይደር አለሽ አለሽ ካለሽ ንገሪ። የምር ምን ሆናችሁ ነው ታረቁ እ? የምር ታረቁ። ምን ሆናችሁ ነው ግን የተጣላችሁት? እናንተ ሀበሻው ንገረኝ። አንተ ምን ሆናችሁ ነው የተጣላችሁት ያቲጂ ሰላም ይደር ይደበራል። አንቺ ደግሞ ችግራችሁ ለመንግስት እናስተላለፍ እንዴ መንግስት መንግስት እንዲፈታላችሁ፣ እናንተ ሁለት ሰዎች ዋአይ፣ ምንድን ቦጦቆጦ በቃ እኔ ወጣሁ። መልካም ቀን። ዋአይ ዋአይ፣ አበሻ ለምን

ሁለታችሁን መታረቅ ትፈልጋላችሁ መሰለኝ፣ እንዲህ ሁኔታችሁ ይነግረኛል። በቃ ወደ በኋላ በቪዲዮ ግቢ። እሺ እሺ። በቃ አሁን ልውጣ ልውጣና ልደውልልሽ እሺ።